አ ልና ምመን የصሙ የ ማና ትሳ ጀላል ራም ሰላም እንደናችው ይህ ቪዲዮ ለመላው ሙስሊም ማህበረሰብ እንዲደርስልኝ የቅርታ መልእክት ስለሆነ ሁላም ሼር እንድታደርጉልኝ በትትና ጠይቃችኋለሁ። በቅድሚያ ግን ይህን ቪዲዮ አዳሙ አውጣ ማስረጃው አንተ፣ የተናገርከው ማስረጃው ነው። ወሲብ ፈጽመባት የሚለውን ሊያሳየ ነው ያላውጣ አውጣ

ወላ ክርስቲያኖች እየተጫወተባቸው ነው። የሰው አንድ የሚያውቀው ነገር የለም። ማስረጃም ጣሲ ይባላል እያቸውት አደለ ህፃን ልጅ ነው ዘጠኝ ዓመት ያለች እንትን ይላል። ከቪዲዮ እንደሰማችሁት እንግዲህ፣ ከዚህ በፊት ሙሐመድ የሙስሊሞቹ ነብይ ማለት ነው ወንዶችን ብልት እንደሚስም እንደሚሞጨምጭ ተናግሬ ነበረ። ከእሱ ጋር የተያያዘ ከፍተኛ ቁጣ በሙስሊም ማህበረሰቡ ላይ በእኔ ላይ ተነስቶ ነበረ። ነገር ግን የቃላት እንትኖች ላይ የተፈጠረ ግጭት አለ። ደግማቸው ይህን ቪዲዮ አዳምጡት እና በደንብ ግልጽ አረግላቸዋል አሳውቅና ከዚያ በኋላ ሁሉም እየሰሙ እንዲማሩ ዘንድ ያላ ረሱ ነገራቸው የተስማማንበት እስቲ ምን ብለን ረስ አወራ ወንድም አይሻ ነብዩ የት ቦታ ነው በዘጠኝ አመቱ ይበዳታል? ምን አገባኝ አይሻ ነብዩ የት ቦታ ነው በዘጠኝ አመቱ ይበዳል ያስገብቶ እንዲጠራርግና ከዛ እንደዚህ ይሄ እንትኑን ማለት ነው። ይሄ ታያችኋል። ይሄ እንትኑን ወንድ ብልት ያደርጋል። ጀላ በገነት የደገና አይዞ የጠባው ስፐርም ቁላ ስፐርም አለ ከመቃብር የሚቀሰቅስ ስፐርም ሆነ ረጭቶ እንደሆነ ነው። የወንድ የዘር ፍሬውን ረጭቶ መቃብር የሚያርስ ማለት ነው። ብልቱ መቆጣጠር ማይችል እላው ላይ የሚረጭ ነው። ፔድ ወንድ ብልት እንደሚጠባ ያደርጋል። ወንድ ላይ ብል ምላስ ይጠባል፣ ከንፈር ይጠባል ነበር እንዴ። ምንድን ነው? እሱን ብቻ ሳይሆን ያደገውን ማለት ነው የወንድን፣ እሱን ደግሞ ወንዶችን ደግሞ ያስጠባ ነበረ። ያንተ በሚያሳዝን ሁኔታ በገን ያዙጥን ታሪክ ታውቃላችሁ አይደለም ማለት ነው። እነኛ ጠቋቁሮቹ ዙጥ ዙጥ ያደረጉት ነበረ፣ በፊንጢጣው ጠልዘው ጠልዘው የለቀቁትን

አንተ እንዳልከው አይደለም የሚያደረጉት። የወንድ ላይ ብልት ሞጨሞጩ ሳይሆን የሚለው ሳመ ነው የሚለው ብሎናል። ስህተትን አምኖ ይቅርታ መጠየቅ ታላቅነት ነው እና ይቅርታ ማለት እፈልጋለሁኝ። ብዙ አንብቤያለሁ እና አብዛኞቹ አዎ ሳመ ነው የሚሉት። እዚኛው ላይ ይቅርታ መጠየቅ እፈልጋለሁኝ። ሳመ እንጂ ሞጨሞጨ የሚለው ሁለት ቦታ ላይ ነው ያለው። እሱ የኔ ስህተት ሳይሆን የትርጉም ስህተት ነው። በኢጅማው መሰረት በብዙሃኑ ስምምነት መሰረት አብዛኞቹ ሙፈሲሮች ሳመ በሚለው ስለሆነ የተስማሙት በሱ ተስማምቻ አለው። ከሳመ በኋላ ብልቱን እንደሚጎትትም የሚናገር አለ። በእጁ ይጎትት፣ በአፉ ይጎትት ስላላወቅኩ ነው እኔ ጠባ ብዬ ወይንም ደግሞ ሳመ ምናም የሚሉ እንትኖች ሞጨሞጨ የሚሉትን ቃላት የተጠቀምኩት ከዛ አንጻር ነው። ብልቱን ይስባል የሚለው በእጁ ከሆነ ሜቢ እናንተ ባላችሁት ተስማምቻለው ማለት ነው ነገር ግን ብልት ይስብ ነበር የሚለው በአፉ ከሆነ ደግሞ ጠባ የሚለው ያስሄዳል። ነገር ግን በብዙሃኑ መሠረት፣ ደግሜ ቅርታ መጠይቃችሁ ሳመ በሚለው ተስማምቻለኝ። ከዚህ ትውልድ እድለቢሱ እርጉሙ ማን እንደሆን ታቃላሉ? ከመጀመሪያው ትውልድ ግመሏን የቆረጣት ነው አላቸው። ኢዝም በዓፈ አሽጣ ከዚህ ትውልድ አላቅም አላቸው። ከዚህ ትውልድ ድማ አንተን የሚገለህ ነው አሉት። ዐብድረህማን እብን ሙልጅም ይባል

ለዛ ነው አንዴ ኩፋ የሚባል ኢራቅ ላይ ሂደው ታመው ሳለ ሊሞት ነው አሚረል ሙእሚኒን ሲሉ፣ አልሞትም እኔ ገና የምሞተው ጺሜ በደም ተነክሮ ነው አላቸው። አንዴ እጁን እያስታጠቡት ፊቱን ሲታጠብ ጺሙ በውሃ ወረዛ፣ ውሃ ረገዘ። ልብ በሉ፣ ነብዩ ነግረውኛል፣ የኔ ጺም በደም ሳይነከር አልሞትም አላቸው። የነቢዩ ቃል ተፈጸመ። አለይ ሰይድና አለይም እንደራባቸው እንደጾሙ ተሰው። ጾመው አላህን መገናኘት ይናፍቁ ነበር። ከጾም አያቋርጡም ነበር። ደዋሙ ሲያም ባህሪያቸውን። የሌላውን ዒባዳ ጥፍጥና የሚገልጸው ጾም መሆኑን ያውቃሉ። ሁሌም ጿሚ ናቸው። ሀታ ሊሞቱ ብለው፣ ኡርወት ኢብኑ ዙበይር ታዋቂው ሰሃባ የሞት አፋፍ ሲደርስ፣ ያው ሊሞት ሲል ሰው አፉ ይደርቃል ምላሱ ይላወሳል። ውሃ መጡለትና፣ ጠጣ አሉት። ውሃን ያልጠጣ ማለት

የነቢዩ ዘርነች ታዋቂ ነፊሳ ብንቱ ልሐሰን ብን ዘይድ ብን አሊ መስመሩ ወደዛ ነው። አቢድ ነበረች፣ ጾሚ ነበረች። የሞት አፋፍ ላይ ስትሆን እንዴ ያቃሰት ሽኮ ውሃ ጠጪ አሏት። ጾመኛ ነበረች። ጾም ሽንፍቻ አሏት። በጭራሽ አለች፣ አታውቁም እንደ ኔ ሰላሳ ዓመት ሙሉ አላህን በጾም እንዲወስደች ስለምነው ነበር። አሁን አፈጥራለሁ። እንዲ አለቻቸ። ቁርአን መቅራት ጀመረች። መጨረሻ ላይ

ሞት ይመጣል በበግ ምስል። የጀነት ሰዎች ስሙ የጀሃነሞችም ስሙ። ይሄው ዱኒያ ላይ ሲያሳድዳቸው የነበረው ሞት ራሱ ይታረዳል፣ ይሞታል። ጀነት ውስጥም ዘላለም ኑሮ፣ ጀሃነም ውስጥም የስቃይ ዘላለም ኑሮ ይባላል። በረሱል ዓለይሂ ሰላቱ ወሰላም የሚያላግጡ በአላህ የሚያላግጡ ሰዎችን አላህ ዛሊሚን ያላቸው፣ በዳዮች ማንን ነው የበደሉት? ዛሊሚን አንፉ ማንም አይደለም ራሳቸውን የበደሉ ናቸው። አላሁ አክበር አላሁ አክበር። ይህን ቪዲዮ ግን የምችሉትን ያህል አብዝታችሁ ኮፒ ሊንክ አድርጉልኝ። ያው ዘፈን የምትወዱ ሰዎች ከሆናችሁ ብቻ ነው መታረጉ። በደንብ ኮፒ ሊንክ ሪፖስት አድርጉና ቫይራል እንዲወጣ አድርጉ። የገብር ጓደኛ የብርዝ ዘመዴ